ሳጥኑ የሚገባበት ማለት ነው። እንደ ኪስ ይሉታል አንዳንዶቹ ሲጠሩ፣ እዛ ውስጥ ከሆነ አንድ መቶ ሀያ ሺ ብር ያስከፍላል። ሬት ቢሆን እንግዲህ እስከ አምስት መቶ ሺ ብር ድረስ ወይም ደግሞ ግማሽ ሚሊየን ብር ያስከፍላል። እሱም ፓትርያርኩ ከፈረሙበት የእሳቸው ፊርማ መኖር መቻል አለበት። እሳቸው ካላዘዙ እዚህ ቦታ አይከናወንም ተባለ። እውነት ለመናገር በጣም ነው የደነገጥኩት፣ በጣም ነው የደነገጥኩት። አንድ መሬት እዛ ለሚቀበር ሰው እንደዛ ይጠየቃለሁ የሚለው ነገር እጅግ በጣም ነው ያስደነግጠ ላይ ይሄ ነገር ስ ቤተክርስቲያኒቱ፣ አስተዳደሯን ታስተካክል ወይ ደግሞ ውስጧን ትመርምር ትፈትሽ ብዬ እንደቀል የጻፍኩት ነገር በመላው ኢትዮጵያ፣ ውጭ ሀገር ያሉ ሳይቀር መነጋገር ያስከመውን ደረጃ ደርስ የቤተክርስቲያኒቱ ስምና አንድነት ይንዳል የሚል ሀሳብ ካላችሁ ላነሳው እችላለሁ። ነገር ግን በመላው ዓለም ስለተዳረሰ ሌሎችም ስላዳረሱት ምንም ማድረግ አይቻልም ተባለ እዚህ ሰዓት ራሱ ቤተክርስቱ መግለጫ ልሰጥ ሁኔታዎችን እያመቻቸች እንደሆነ ሰምቻለሁ። ዲ እንደውም እኮ ይሄ ብር አንሷል አምስት መቶ ሺህ የሚለው በጣም ትንሽ ነው። እኔ ከውጭ ሀገር ለመጣ አስከሬን አንድ ሚሊየን እንደተጠየቀ አውቃለሁ። እንግዲህ ያው ስላሴ መቀበር በዛ ልክ በጣም እጅ ጉድና የማይቀመስ ነው የሚሆነው ማለት ነው። በዚሁ ከቀጠለ የቀብር አስፈጻሚ ስነ ስርዓቱ ቼኑ የተያያዘ ነው እሺ፣ የተያያዘ ነው ሬሳ ሳጥን ከሚያቀርብ አንስቶ ቀብር እዛ የሚያስፈጽምና እንደገና ደግሞ መኪናም ራሱ የአስከሬን ጭኖ የሚሄድ መኪና የሚያቀርብ ምናምን ቼኑ በጣም ረጅም ነው። በነገራችን ላይ ማንን ጠይቆ ነው ይህን ያህል እንኳን ይህን ያህል ክስያ ክፍል ያለው ቀርቶ ማን ነው? እስኪ አንድ ስ እንደው ማን ነው? ማንም ጠይቆ እንደሆነ እኔም ግብራግብ ብሎናል ከታች እስከ ዋና ጸሐፊ ተቆጣጣሪ ሌሎችም ጠቅላላ አገልግሎት እንደዚህ ንስ ሁሉ አሉ። ከዛም ደግሞ አሉ የዚህ ተቆጣጣሪ ለማንም ጋር እንደዚህ አይነት ነገር እንትን ያለ ነገር እንደሌለ ከመቶ ፐርሰንት በላይ አረጋግጥላለሁ። የወንጀል እንትን ዝም ብሎ የሀሰት እንትን ነው እንጂ እንደዚህ አይነት ነገር የለም። ወልማሉ ሲጀምር ሲጀምር ማንንም መጥቶ አልጠየቀም ነው እሱ። እሺ እውነተኛ ከሆነ አይመጣም ነበር፣ ገፍቶ አይመጣ ምን ሄዳ ዋና ጸሐፊ ጋ ይመጣ ከአሁን

እኛ እኛን የሚመለከት አይደለም። ን እማጋ ነው ይህን ነገር የጠየቀው? ራሱን የቻለ አስተዳደር አለው ራሱን የቻለ መዋቅር ያለው ከትልቅ ካቴድራል ነው። ነገርኩ እኮ ከሲኖዶስ ከቅዱስ ፓትርያርኩ ከታች ድረስ በሰንሰለት ይጀ የሚመራ ካቴድራል ነው። እንኳን እንደዚህ አይነት የወረደ ነገር በፍጹም በፍጹም አይደረግም። አይሆን የለም። መጥቶ ሲየግለስ ማጋ ነው የጠየቀው? ማንን ነው እንደዚህ ጠይቁ ይህን አይነት ሀሳብ ይዞ ሄደውና እንደዚህ የስናሳትንትን ያደረገው የሚል ቅሬታችን እኛም ይሄ ነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘውትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። ዛሬ ደግሞ ደግመን የተገናኘ ነው። እንግዲህ በክፍል አንድ መሰናዷችን ሰርተን ወደ እናንተ እንዳቀረብ ነው ከአርቲስት ፍሬዎት ባህሩ እልፈት ጋር ተያይዞ ለምንድን ነው ቅድስት ስላሴ መቀበር ያልቻለችው በሚል የቅርብ ወዳጇ ጋዜጠኛ ቴዲ ካሳ እዛ አካባቢ ተጠየቀን ያለውን ለእሷን እሷን የቀብር ስነስርዓት እዛ ለማስፈጸም ከግማሽ ሚሊዮን ብር በላይ ተጠይቀናል በሚል ማህበራዊ ሚዲያው ላይ አውጥቶ የለጠፈው ነበር። ከሱ ጉዳይ ጋር ተያይዞ ከእሱ ጋር በክፍል አንድ ያደረግነው ቆይታ አለ። በክፍል ሁለት ደግሞ ይሄ ነገር እውነት ነው ወይ ብለን እኛ ወደ ቤተ ክህነት አካባቢ ደውለን ከቤተ ክህነት ደግሞ የቅድስት ስላሴ ካቴድራል አስተዳዳሪ ወደሆኑት ቀስልጣናት አባሲራ ተመርተን ከእሳቸው ጋር ደግሞ ተገናኝተን ከእሳቸውም ጋር በቀጥታ ስልክ መስመር ቆይታ አድርገናል። እሳቸውም ይህን ጉዳይ በተመለከተ የመለሱልንን መልስ እንድትሰሙ ብለን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቆይታቸው ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ ማትርሱ ክበሩልን the right audience, and turn ያከባሩልን አሎ፣ ለው ጤና ይስጥልኝ። ሊቀ ስልጣናት እንዴት አሉ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኤልያስ እባላለሁ ከጊዜ ሚዲያ ነው መደውለው፣ ጋዜጠኛ ነኝ። አሁን አባ ህጻን ጋር ደውዬ የእርሶን ስልክ ሰጥተውኝ ነበር። በአንድ ጉዳይ ለመነጋገር ፈልገን ነበር ፈቃዱ ከሆነ

ያገለገለች ከዚህ ቀደምም ደግሞ ቅዱስ ስላሴ ቤተክርስቲያን ሲታደስም ኮሚቴ ሆነ ያገለገለች አርቲስት ፍሬወት ባህሩ የምትባል ተዋናይት ህልፈቷን ሰምተዋል። ከእሷ ህልፈት ጋር ተያይዞ ጋዜጠኛ ቴድሮስ ካሳ የተባለ ጋዜጠኛ አርቲስት ፍሬወት ስላሴ እንድትቀበር በመፈለግ ሂደት ውስጥ የገጠመውን ነገር ማህበራዊ ሚዲያ ላይ በተለይ ደግሞ የግል የፌስቡክ ገጹ ላይ ቅድስት ስላሴ ቤተ ክርስቲያን ፍሬዎትን አርቲስት ፍሬዎትን ለማስቀበር በሄድንበት አጋጣሚ ከአምስት መቶ ሺህ ብር የሚሆን ክፍያ ተጠየቀን። ለፉካ ይህን ያህል ብር ተጠየቀን፣ ደግሞ ለአፈር ይሄን ያህል ብር ተጠየቀን የሚል ቅሬታ አዘል ጽሑፍ ጽፎ ማህበራዊ ሚዲያው ላይ ለጥፎ ነበር። እኔ ደግሞ ከሱ ጋር ይሄ ጉዳይ ምንድን ነው ብዬ ቆይታ አድርጌ ነበር በስልክ የእሱን ሀሳብ ሰማሁ። እሱ ያነሳውን ሀሳብ ሰማውና ደግሞ ከቤተ ክርስቲያን አካባቢ ከቤተ ክህነት አካባቢ ከቅድስት ስላሴ የቤተ ክርስቲያን አስተዳዳሪዎች አካባቢ ደግሞ መልስ ባገኝና መረጃውን ባላንስ ባደርገው ብዬ አስቤ ነው እርሶ ጋር የደወልኩት። መልካም ነው ወንድም፣ መልካም እንግዲህ እኛም እኛም በጣም ግራ ገብቶን፣ እኔ በተለይ ምን በዚህ ካቴድራል ላይ በተደጋጋሚ የሀሰት መረጃዎች ይሰራጫሉ። እውነት ለመናገር ካቴድራሉ እንደምታውቀው ቅርስ ነው፣ የሀገርም መመኪያ ነው። በዚህ ደረጃም ይሄን ያህል እንደዚህ እንትን የሚባልበት ጉዳይ አልነበረም። እውነት ለመናገር ክብር የሚሰጠው በጣም እንደሚታወቀው ቅድስት ሥላሴ ካቴድራል ትልልቅ ሰዎችም የሚያርፉበት እንግዲህ ሀገረ ገዢዎች ጀምሮ ዳረ ጳጳሳትን ፓትርያርኮችን የሚያርፉበት እንደው ዝም ብሎ እንደዚህ በቀላሉ የሚታይ እንደዚህ እንደማንኛውም ማህበራዊ ሚዲያ በጣም እንትን የሚባልበት አልነበረም። እውነት ለመናገር እያስተናገደ ያለው ደግሞ ማንኛውንም ኢትዮጵያዊ እንኳን በሀገር ባለውለታ የሆነ ማንኛውም ኢትዮጵያዊ በአግባቡ በሚሰጠን ትዕዛዝ መሰረት ከላይ እስከታች መዋቅር አለው። በመዋቅር ማንኛውም ማንኛውም አካል የሚስተናገድበት ሁኔታ ጥሩ ክፍት ነው። እውነት ለመናገር ከሆነ በህጋዊ መንገድ በሁኔታው እኔ ግርም ያለኝ ነገር ምን ተፈልጎ እንደሆነ ምን ተይዞ እንደሆነ በየ ጊዜው አላስፈላጊ የሆነ የሀሰት ማጥፋትና ካቴድራሉ ላይ የሚደረግበት በጣም ከፍተኛ እንትን ነው እና እኔም እኛም ገርሞናል። እኛም በጣም እንትን ብሎናል። አሁን ይሄ ሰውዬ እኔ እንግዲህ ለወቀው አለወቀው እኔ በአካል ሰው ሆነ ሳይም አውቃቸው ሰዎችን ማን እንደሆነ ምንም እንደሆነ አልገባኝም። እና ማንን መጥቶ ጠይቆ እንደሆነ እኛ ጋር ወቅ እንግዲህ ከኔ ጀምሮ መዋቅር አለን። ዋና ጸሐፊ አለ፣ አስተዳዳሪ አሉ አለ፣ ከዛም በተዋረድ እስከ ታች ድረስ አለ። ማንን ጠይቆ ነው ይሄን ያህል እንኳን ይህን ያህል ክንፊት ክፍል ያለው ቀርቶ ማን ነው ብስቲ አንድ ስ እንዳው ማን ነው መጥቶ ማንን ጠይቆ እንደሆነ እኔም ግብግብ ብሎናል እና ዛሬም ራሱ በጣም ስንል ነበር። ያረበር ነው ና እስከታች ያሉትን ድረስ እኔ እስከታች ያሉትን ድረስ ነው በቃ ሰብስቤ በቃ ይሄት እንደ እንደዚህ አይነት ነገር ማንም እንደ ይሄ የተከበረ ካቴድራል እኮ ነው። እንደ ቅዱስ ሲኖዶስ የሚቆጣጠረው ቅዱስ ፓትርያርኩ የሚቆጣጠሩት ብዙ ከባባ አባሶ የሚቆጣጠሩት ሀገር እንዴት ነው እንደዚህ አይነት ነገር? ማን እንደዚህ አይነት ነገር ሊሆን የሚችለው በምን አይነት ህጋዊ መንገድ? ፉካ አለ። በፉካ መሬት ደግሞ ከሆነ በመሬት በሚሰጠን መመሪያ መሰረት በዚያ ማንኛውም ሳይ እንትን ሳይ ይስተናገዳል። እሱ ማንን መጥቶ መንገድ ላይ ጠይቆ ይህ እንደዚህ አይነት መረጃ እንደዚህ አይነት ሀሳብ የሰጠው ሰው ኖሮ እኔ በጣም ግርም ብሎኛል። እኛም ራሱ ገርሞናል። እና በተደጋጋሚ ሰዎች በሀሰት ዝም ብለው የምንፈልገው እንደሆነ አናውቅም ያልሆነ መረጃ በዚህ ታላቅ ቦታ በዚህ የሀገር ኩራት በሆነ ካቴድራል ላይ እያሰራቸው ይገኛሉ። ወንድሜ ይሄ በምንም ከእውነት የራቀ ሀሰት የሆነ ነገር ነው የተሰራቸው ለማለት ፈልጌ ነው እንጂ እኔ ጋም የደረሰ ነገር ማንም የለም። ህግ ያቶ ማንም እንትን ብሎ ያውቅም። ከታች እስከ ዋና ጸሐፊ እስከ ተቆጣጣሪ፣ ሌሎችም ጠቅላላ አገልግሎት እነዚህ ሁሉ አሉ። ከዛም ደግሞ አሉ። የዚህ ተቆጣጣሪ ለማንም ጋር እንደዚህ አይነት ነገር እንድን ያለ ነገር እንደሌለ ከመቶ ፐርሰንት በላይ አረጋግጥልሃለሁ። ምክንያቱም በዚህ ጉዳይ ላይ ዛሬ በጣም እንትስ ነው አልኩት። እኔም ወደ ቤት አቤት የሚባልበት አጥቼ ነው። እንግዲህ እግዚአብሔር ቅዱስ ቅዱስ ሁሉንም እንደየስራው የሚከፍሉ አጋይስታርን ሥላሴ። ሁላችንም ደየ ስራችን ይፈረል። ዝም ያልኩት እንጂ በጣም የሚገርም ያለው ለማለት ፈልጌ ነው። ይህን መልካም እንግዲህ ነገሩን በደንብ ለማጥራት እኛም ቅድም እንዳልኩት የአንድ ወገን ከመስማት ደግሞ በሁለት ወገን ነገሩን ባላንስ አድርጎ ለሕዝቡ በተለይ ደግሞ ለሕዝበ ክርስቲያኑ ለምእመኑ ማድረስ ተቀዳሚ ዓላማ ስላደረግን ነው። እርሶም ጋር የደወል ነው። እንግዲህ እዛ ላይ ከጋዜጠኛ ቴዎድሮስ ካሳሁን ጋር ከጋዜጠኛ ቴድሮስ ካሳ ጋር በነበረን ቆይታ እሱ ያለው እንግዲህ ተጠየቅን ያለው ለአርቲስቷ ተጠየቅን ያለው ለፉካ መቶ ሀምሳ ሺህ ብር፣ ለአፈር ደግሞ ከአምስት መቶ ሺህ ብር ጀምሮ ስንጠየቅ ይህ አቅማችን ስለማይፈቅድ እኔም ደነገጥኩኝ። ሁለተኛ ደግሞ ግለሰቧ በህይወት እያለች ቅዱስ ሰላሴ ቤተ ክርስቲያን ሲታደስ ኮሚቴው ሆና ስታገለግል ነበር የሚል ሀሳብ አንስቶ ነበረ። እንግዲህ ይሄ ነገር አሁን እርስዎ ይሄ አንደኛ እሱ እኛን መጥቶ አልጠየቀም። የቤተ ክርስቲያኒቱን አስተዳዳሪዎችም ይሁን ሰራተኞችን አልጠየቀም አሉኝ። እኔ ማውቆ እሱ እኔም ጋር እንግዲህ ቢሮ መጥቶ አልጠየቁ። ዋና ጸሐፊን ጠይቅ ያለውኝ ዋና ጸሐፊን ጋር መጥቶ አልጠየቀም። የሚመለከታቸው እስከ ቁጥጥር ድረስ ያለው መጥቶ አልጠየቀም። እንግዲህ መጥቶ ማንን ጠይቆ፣ ማንን በር ላይ ወይም መንገድ ላይ ጠይቆ ይህንን አይነት የተሳሳተ መረጃ እንደሰጠው አላቅም። ስለዚህ አሁን አምስት መቶ ሺ መቶ ሀምሳ ሺ የተባለው፣ አረ በጭራሽ በጭራሽ፣ እንዲያው በእውነት በስላሴ ስም ነው የምልህ። እንደዚህ አይነት ነገር የለም። የፉካ የፉካ ህጋዊ መንገድ በሰበካ ጉባኤ ውሳኔ ፉካ መቼም ታውቃለህ አደለም በካቴድራሉ ራሱ ሰርቶ ራሱ ገንብቶ ራሱን እንትን ብሎ ነው እሱ። በህጋዊ መስመር የሚከፈልበት አለ እሱ መቶ ያሽ ና መቶ ሀምሳ ሺ የውጭ ሳጥን ሲሆን የአገር ውስጥ ሲሆን መቶ ያ ሺ የፉካ እንትን ይላል። እሱም ደግሞ በህጋዊ መንገድ ነው። ይሄ ህጋዊ ሰበካ ጉባኤ የወሰነው እንትን ያለው ነው እንጂ ያው አንተም ታውቀው ሊሆን ይችላል ሊሆን ይችላል። ከዚህ በፊትም የተከበሩ ብዙዎች ይቀበራሉ ይሄን እንትን እያሉ ሌላ አብያተ ክርስቲያናትም ያው እንደሚታወቀው ይሄ የታወቀ እንትን ነው እንጂ እንኳን ቅድስት ስላሴ ነው የምልህ፣ እንኳን ቅድስት ስላሴ ሌላውም እንደዚያ አይነት ነገር እንትን ያደርጋል ተብሎ እንትን አይባልም። እውነት ለመናገር ይሄ ከአሰት የወንጀላ እንትን ዝም ብሎ የአሰት እንትን ነው እንጂ እንደዛ አይነት ነገር ይሄ ደሞል፣ ማለት እንደው የአፈሩስ አሁን ትልቁ ተጋነነ ተብሎ በጣም ብዙ ሰዎች ዘንድ መደናገጥ የፈጠረው የአፈሩ ለአፈር ተጠየቀን የተባለው ክፍያ ነው ከአምስት ኧረ በጭራሽ ኧረ በጭራሽ ማን ይኸውልህ፣ ሲጀምር ሲጀምር ማንንም መቶ አልጠየቀም ነው እሱ

እንደው እኔ እንደውም አቤት እንደ ወዴት አቤት እንደሚባልበት ግራ ገብቶኝ ነው። ያው እንደምታውቀው ዝም ብሎ የተወዥን አበሰረ እንትን ስለሆነ በቃ እንደ ወዴት ነው አቤት የምንለው፣ ወዴት ነው አቤት የሚባልበት? እኔ በተደጋጋሚ በተደጋጋሚ እንግዲህ አሉ፣ እንደዚህ አይነት ነገር ይህንን የሚነዙ አሉ። ዝም ብሎ የራሳቸውን እንትን ለማለት ዝም ብሎ ዝም ብሎ በመንገድ ላይ እንትን የሚሉ አሉ። ያ ገባ ብሎ እናንተ እንደዚህ መጠየቅ ጥሩ ነው። መቶም አሁን በስልክ ሆነ እንጂ በአካል ቢሆን በደንብ አድርጌ ሊሰንጥኘን ትርስ ነበረ። ግን በዚች በዚች አርቲስት ጉዳይ ላይ ግን እኛም እኮ አይጠይቁ። እንዴት ነው? እኔም እኮ እጠብቃለሁ። ማን ነው የሚፈጽምለን? ማን ነው የሚያስፈጽምላት እያልን እንድንለው፣ የለም ግን እዛው ነው እንድንረስ። እሺ፣ እውነተኛ ከሆነ አይመጣም ነበር። ገፍቶ አይመጣም። እኔ ጋ ዋና ጻፊ ጋር አይመጣም። ማን ከለከለው? ከዘመታች ያሉት ቁጥጥር ሌሎች አይደለ ጠቅላላ አገልግሎት ፈቶ፣ ለምን እውነተኛ ከሆነ እንትን አይለም። እሺ አሁን ይህንን ወደፊት እኛ እንግዲህ በጣም ግራ እየተጋባ ስለሆነ ያለው በህግ ሁሉ መጠየቅ እንደሚገባን ነው የተረዳሁት። በጣም ከባድ ነው ወንድም ማለት ነው። መልካም አንድ ሁለት ጥያቄ ላክልና፣ ጊዜውን እንዳልውስድ ጫጫታ ስለሆነ እሺ፣ እሺ ለማሳጠር ሞክራለሁ። እንደው ምናልባት አቅም የማይፈቅድላቸው ለሀገር ባለውለታ የሆኑ ትላልቅ ሰዎች ህይወታቸው ቢያልፍ ቤተክርስቲያኒቱ የእነሱን ቀብር በተመለከተ የምታስተናግድበት የራሱ አሰራር አለ በነጻ የሚሆንበት

የሀገር ባለውለታቸው ሆኑ የሀገር እንትን የሆኑ ጡረተኞች በራሱ አቅም እንዴ ይህን ያህል ትልቅ ስራ እየሰራ ያለ ካቴድራል ነው፣ ነትን ነው እንኳን እንትል ማለት ነው። መልካም መልካም። ሌላው ትልቁ ጥያቄ ከጋዜጠኛ ቴዲ ካሳ ጋር በነበረን ቆይታ እሱ ያነሳው ደግሞ ትንሽ ግሬታም የፈጠረ እናንተም በደንብ በአጽንኦት ልትመልሱት ይገባል ብዬ የማስበው ምንድን ነው፣ እሱ ያነሳው ሌላው ጥያቄ የቀብሩ የፉካውና የአፈሩ ቀብር እንዳለ ሆኖ ከቀብር አስፈጻሚ ጋር ከሬሳ ሳጥን አሻሻጥ ጋር ተያይዞ ቤተክርስቲያኒቱ የማታውቀው ትልቅ ሰንሰለት አለ፣ ትልቅ ቼን አለ። ቀብርም እኛ ነው አስፈጽማለን ይላሉ፣ ሬሳ ሳጥንም በዚህ ያለ ዋጋ እናቀርባለን ይላሉ የሚል ቅሬታ አቅርቧል። ይሄ ምናልባት እኛ ምንም እሱ እኛ የሚመለከት ጉዳይ አይደለም። በአጭሩ ስመልስ ል እኛ ይህ ምንም መቀኛ ይል ማለት ነው። እኛ እንደዚህ አይነት ስራ እንደዚህ ውስጥ በቃ ይሄ በጣም እንትን የሆነ ነገር ነው። እራሳቸው እዛ እንትን የሚሉት ነው እንጂ እኔ ምንም እኛ ጋንትን እንደዚህ አይነት ነገር እንደዚህም ያለኝ አለ ላይንገላይ እንግዲህ ሬሳ ሳጥንን የሬሳ ሳጥን የሚሸጡትን ወይም የቀብር አስፈጻሚዎቹን ጠይቆ በእኛ አመካኝቶ ከሆነ እሱ ራሱ እዛ ይጠየቆልም አለ አዎ ምንድን ነው የእሱ ቅሬታ የነበረው ቀብር አስፈጻሚም እናቀርባለን ሳጥንም እናቀርባለን ተባለን አለ እንግዲህ ይህንን ጉዳይ ከቤተክርስቲያኒቱ አሰራር ውጭ የሆነው እዛ አካባቢ ያሉም ሰዎች እርስዎ እንዳሉት ቀብር አስፈጻሚዎች እዛም አካባቢ ኖረው ከሆነ ማጥራትም ስለሚያስፈልግ የቤተክርስቲያኒቱንም ስም ስለሚያጎድፍ ነው ይህንን ጥያቄ ያነሳውሉ። እዛ የጠየቃቸው አካላት እንደዚህ አይነት ነገር ካላቸው እነሱ እንጂ አጥን እናቀርባለን፣ እንደዚህ ቀብር ማስፈጸም እንትንላለን እኛ ነው የሚመለከት አይደለም ነ ታ የለም ጭራሽ ምንም እንትን እንደዚያ አይነት ነገር ማን? ለዚህ እኮ ነው እንዲ ማንን ነው መጥቶ የሰው የቀብር አስፈጻሚ ነው እንዲ የጠየቀው? እየነም ግራ የገባኝ እኮ። መልካም፣ ምናልባት መጨረሻ ላይ ማለት የሚፈልጉት ነገር አለ? አይ እኔ ቅድም ያልኩ ነው። ካቴድራሉ ትልቅ ካቴድራል ነው፣ ወንድም አንተም ያው ታውቆ ይሆናል። በጣም ታላቅ ካቴድራል የሀገር መኩሪያ ጥርስ ነው፣ የሀገር ባለውለታ ነው። ይህ ካቴድራል ክብሩና አንትኑ ሊጠበቅ ይገባል። ዝም ብሎ ለግለሰቦች ወይንም ለተሳሳተ ሁኔታ ስሙ ሊጠፋ በጣም እኔ በጣም መስዋዕትነት የከፈልበት ቅድሳቱ ግቢውን ለማጽዳት መስዋዕትነት እየከፈልን ነው ያለ ነው እየከፈልን ነው ያለ። ይህ የቻለ ኢትዮጵያዊ ሊያግዘን ይገባል እንጂ ገብቶ ደግሞ ማወቅ መረዳት መጥቶ አስተዳደር ክፍል ጽሕፈት ቤት መጥቶ በአካል መረዳት ማወቅ ነው እንጂ ስለ ካቴድራሉ ዝም ብሎ በውጭ ሆኖ የካቴድራሉን ስመ ገጽታ ማጥቃት በጣም በእውነት በጣም ያሳዝናል። በጣም ይህንን የሚያደርጉ ግለሰቦች እንዲቆጠቡልን በእናንተን በኩል እንደው ሀሳብ ቢሰጡ ጥሩ ነው የምንለው ይ ሀሳብ ሀሳብ የንመሰጥ ፈልገው እሺ በጣም ነው የማመሰግነው። ክብር ይስጥልኝ። አንድ ቀን በአካል እመጣለሁ፣ አገኘታለሁ ፈቃድ ነው እና ምንም በደንብ አድርጎ ማወቅ ይቻላል። በደንብ አድርጎ እንደ ክስ እኮ ነው ክስ ስላሴ እንደ ይህን ያህል ዓመት በስንት መስዋዕትነት እኮ ለሀገር ለትውልድ እንዲተላለፍ የዘጠና ምናምን ዓመት ካቴድራል እኮ በስንት ዓመት እንግዲህ ለሚቀጥለው ሰባ ዓመትና ሰማንያ ዓመት እንዲያገለግል አድርገን እኮ እያሳደስ ነው ያለ። ያሳደስ ነው እናንተ ማለት ነው ማንኛውም ኢትዮጵያውን? ያደሰው፣ እኔ በእኔ የማምነው ኢትዮጵያዊ የሆነ ሁሉ እኔ ምርቃቱ ለማስተናገር ያለው ኢትዮጵያዊ የሆነ ሁሉ ፍጥረት እዚህ ካቴድራል ላይ ተሳትፏል። ስለዚህ ይህ ካቴድራል እንዴ እኔ እንግዲህ መቼም አንተ በደንብ አድርገህ ታውቀ ይሆናል። ስንገናኝ ደግሞ ስንተያይ በደንብ እንተዋወቅ ይሆናል። ሥላሴ ክብር ሲኖሩ ስኖ ያገለገለ እኮ ነው ይህ ሀገር እኮ ባለውለታ ነው ይህ ሀገር ማንነት ሲመለስ እኮ መጀመሪያ ቅስለት የጳጳሳው እንኳን የሌለውም ቢኖር እንኳን ቀረብ። ነገሮች ሁሉ ያልፋሉ። ጊዜ ያልፋል። የማያልፈው እግዚአብሔር ግን ይታዘበናል። ታዝቦን ያልፋል። እያንዳንዳችን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከዚህ ጉዳይ ጋር ተያይዞ የነበረን ቆይታ ይ ነበረ። በመሰናዷችን ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ከወዲሁ በትህትና እንጠይቃለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ጊዜ ሚዲያ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ሁሌ እንደምንለው ሁሌ እንደምንመኝላችሁ በያላችሁበት ያለምጫፍ፣ በያላችሁበት የሀገር ጥጉ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩልን።